ይሄ ምን ይባላል? ቀመረ ፊደል ወይም ሰፊሮተ ፊደል እንለዋለን። እስቲ የተወሰነውን እንመልከት። ቅርጸ ፊደል ቅርጸ ፊደል፣ ለምሳሌ እ አ ምንን ይወክላል? አፍላጦን ፕሌቶ ግሪክ ላይ ሲያስተምር ጂኦሜትሪ ያስተምር ነበረ። ሁሉም ነገር እኮ ጂኦሜትሪ ነው አይደል? አይደለ እንዴ? ፍላጉ ጂኦሜትሪ ነው፣ ሉሳህኑ ጂኦሜትሪ ነው። ምታዩት ሁሉም ነገር ቅርጽ ነው ማውራ ሁሉ ጂኦሜትሪ ነው። ለምሳሌ ለምሳሌ አሸዋ እዚህ ጋር አምጥታችሁ መዝሙር ወይም ሙዚቃ ክፈቱለት አሸዋው ምን ይሆናል? በሙዚቃው ቅርጽ ሰ ይሰራል። ሌላ እዛ ነው። አ ስንል ደ ስንል ከ ስንል ጂኦሜትሪ ይሰጣል ማለት ነው። የሚካኤል አንጀሎ ስዕል ትዝ ይላችኋል። ይሄን ስዕል የማያውቀው የለም። ሙቪ ላይ ቢሆን የእግዚአብሔር ጣትና የማንጣት በሎ ስሎታል። የአዳም ጣት እና እግዚአብሔር ጣት ብሎ አልተነካኩም። ይሄው ይሄንን ተመልከተው አቀጃ ይሄ ማለት እኮ ይሄ ማለት ነው። ይሄ እንደገና ይሄን ስታዞሩት ይሄ ማለት ነው። በመካከል ምን አለ? ሕግ አለ ማለት ነው። የተጋደመ ነው አለ ማለት ነው። ፍጡር ከፈጣሪ የሚለየው ባውንደር ድንበር አለው። ውሃ ታይድ አለው፣ ማዕበል አለው። ሁለተኛው ትርጉም ይሄ ላዕላይ ውሃ ይባላል። ሄኖካይቶታል ላይ እቺ ደግሞ ይሄ ማስኩሊን ነው፣ ወንዴ ውሃ ነው። እቺ ሴቴ የውሃ ትባላለች፣ ፌሚኒን ናት፣ እንስታ ውሃ ትባላለች። ታቻለች በመካከል አገናኝ አለ። ግን ረቀቅ አድርጋችሁ ስታስቡት ውሃ ምንድን ነው? በኬሚስትሪ ኤች ቱ ኦ አልፋ ብቻ ነው ያለው፣ እግዜሮ ብቻ ነው ያለው፣ አምላክ ነው አነው። ቀጥሎ በድንገት ከከንፈር ውስጥ የሚፈነጠር ቦምብ ማለት የብርሃን ፍንዳታ መጣ ማለት ብርሃን ይሁን አለ። ገባችሁ? መጀመሪያ ጊዜ የተናገረው ቃል ምን የሚል ነው? ብርሃን ይሁን አለ። ከዛ እንደበረ ያንቋቋል አንጎድጎድ ማለት ከዛ በድንገት የሚያሳርፍ ይመጣል። ሰማችሁ? ለአብርሃም የተሰጠው ፊደል ሃ ነው። ድሮ ስሙ አብራም ነበር። አብራም ማለት የጥቂቶች አባት ነው። እግዚአብሔር ምን አደረገ? ሃ ጨመረለት አብር፣ ከዚህ በኋላ ስም አብራም ሳይሆን ሃ ጨመረለት አብርሃም። ስትቀምሩ ደግሞ አልፋ ስንት ላይ ነው? ዊሏን እንመልከታለን ለእናንተ ወደ ሰፊሮተ ፊደል እንለዋለን። በእብራይስትም ሰፊሮት የሚሉት አለ። በእኛም በእኛውም ተመሳሳይ ነው። መስፈር፣ መቁጠር፣ መጣፍ፣ መለካት መመጠን ይላል። ቀመረ ፊደል ደግሞ መቁጠር፣ ማሰብ፣ መመደብ፣ መዘርጋት መጋረድ ይሉታል ኪዳነ ወልድ። አንድ ላይ ፊደሉንና ቁጥሩን አብረን እንደ አንዲት ሴት እንዝርት ይዛ እንደምትዳውረው ድሯ በደንብ አድርገን እናሽከረክረዋለን በፊደልና በቁጥር ያ ነው ሰፊሮተ ፊደል ወይም ቀመረ ፊደል። አንድ ሰው ይናወቀ ማለት የቀመረ ፊደል ሊቅ ሆነ ይባላል። ድሮ ይሰጣል፣ ራሱን ችሎ ጉባኤ የነበረው ነው። በኋላ ቤተክርስቲያኗ ብዙ ፈተናዎችን ስታስተናግድ በጥቂቶች ጭንቅላት ውስጥ እየተቀበረ ቀረ እንጂ ትልቅ እውቀት ነው። እሺ ቀመረ ፊደል ስንል ወይም ሰፊሮተ ፊደል ይሄ እንግዲህ መጽሐፍ ውስጥ በጣም ዲቴል ታገኙታላችሁ። አንደኛ ቅርጸ ፊደሉ ቅርጸ ፊደሉ ቅርጹ፣ ድምፁ፣ ስሙ አላቱ አረፍተ ነገሩ ከሚወክለው ቁጥር ጋር አብሮ የሚያጠና ነው። እስኪ የተወሰነውን እንመልከት። ቅርጸ ፊደል ቅርጸ ፊደል ለምሳሌ ምንን ይወክላል? በ በቤት መሆኗን በምን ታውቃላችሁ? አንደኛው ምሰሶ ይኸውና፣ አንደኛው ምሰሶ ይኸውና፣ ጣሪያው ከላይ አለ ማለት ነው ቤት ማለት ነው። ይሄ ግመል ነው። ገመል ገ ነው የግመል ጭንቅላት ነው። ይሄ በር ነው። የምታዩት ደጃፍ ነው። ይሄ ደግሞ መስኮት ነው። ይሄ ደግሞ ቁልፍ ነው፣ በዚህ ጋር ይቆለፋል። ይሄ ደግሞ ሰይፍ ነው። ስለዚህ ጂኦሜትሪውን ነው የምናጠናው። መጀመሪያ ጂኦሜትሪ ይጠናል። ጂኦሜትሪ ትልቅ ትምህርት ነው ታውቃላችሁ። በአፍላጦን ፕሌቶ፣ ግሪክ ላይ ሲያስተምር፣ ጂኦሜትሪ ያስተምር ነበረ። ሁሉም ነገር እኮ ጂኦሜትሪ ነው አይደል? አይደለ እንዴ? ፍላጉ ጂኦሜትሪ ነው። ሉሳህኑ ጂኦሜትሪ ነው። የምታዩት ሁሉም ነገር ቅርጽ ነው ማውራ ሁሉ ጂኦሜትሪ ነው። ለምሳሌ ለምሳሌ አሸዋ እዚህ ጋር አምጥታችሁ መዝሙር ወይ ሙዚቃ ክፈቱለት። አሸዋው ምን ይሆናል? በሙዚቃው ቅርጽ ሰው ይሰራል። ሌላ እንደዛ ነው። ስለዚህ አ ስንል፣ ደ ስንል፣ ደ ስንል ጂኦሜትሪ ይሰጣል ማለት ነው። ስለዚህ ይሄንን ሁሉ ያጠናል። ግን ቅርጾቹ ሁሉ ክበቦቹ፣ ሰርክሎቹ፣ ምናምኖቹ አጠቃላይ ይጠናሉ። በፊደል በፊደል ላይ ማለት ነው። ለምሳሌ አ አላያችሁት በሬ ነው። ቀንዱን ይዩት። አያችሁት? ቀንዱ ሁለተኛው በሬ ቀንዱን ተመልከቱት። እዚህ ጋር ደግሞ ምን አለ? ቀንበር አለ ማለት ነው። አያያዥ፣ እዚህ ጋር በሁለቱ በሬዎች መካከል አንዱ በሬ ወደዛ ነው፣ አንዱ በሬ ወደዚህ ነው። በመካከል ምን አለ? ቀንበሩ አለ፣ ቀንበር አለ። ለምሳሌ ተመልኮት። ይሄን ስትቆርጡት፣ ይሄን ቁረጡት። ከላይ ያለውን ስትቆርጡት ምን ይሰጣል? አለ ማለት ነው አለማለት የእግዚአብሔር ስም ነው። ኤ አ ቁረጠው። ከዛ ጋር ስትቆርጠ ያችን ቁረጧት፣ እቺን አስወግዷት። እችን ክፍል ቆርጣችሁ ጣሏት፣ ቆርጣችሁ ስጥሏት። ምን ይሰጣል? ላይሰጣል። ሁለት ነገሮች አሉ። አማለው ለም አለው ማለት ነው። ስለዚህ ኤ የሚለው ማን ስም አገኘን ማለት ነው። ጂኦሜትሪ ይሄ ነው ማለት ሶ፣ ምን ሆነ ማለት ነው። ቆ ያሳያቸዋለሁ። ይሄኛው የሚወክለው አለ ይሄኛው የእግዚአብሔርን ልዕልና ነው የሚወክለው፣ ከፍ ያለው ቀንድ ማለት ነው። መለኮታዊ ባህሪውን ነው የሚወክለው። ይሄ ደግሞ አዳማዊ ባህሪን ነው አዳምን። በአ ነው የሚጀምረው። እግዚአብሔርን በምን ነው የሚጀምረው? በአ ነው የሚጀምረው። ስለዚህ አዳም ወደ ታች ነው፣ እግዚአብሔር መለኮታዊ ነው፣ ወደ ላይ ነው። በመካከል ምን አለ? ድድበር አለ ማለት ነው። በፍጡርና በፈጣሪ መካከል ባውንደሪ ያለ ማለት ነው። ባውንደሪ ያለ ማለት ነው። ይኸውላችሁ ይሄ ማለት ነው። ሕግ ነው። ሕግ አምላካው ሕግ አለ። ይሄው ሚካኤል አንጀሎ ሥዕል ትዝ ይላችኋል። ይሄን ሥዕል የማያውቀው የለም። ሙቪ ላይ የእግዚአብሔር ጣትና የማንጣት ብሎ ስለታ የአዳም ጣት እና የእግዚአብሔር ጣት ብሎ አልተነካኩም። ይኸውላችሁ ይሄው ይሄንን ተመልከተው ይታያቸዋል። እዚህ ጋር ይሄን ይታያችኋል። ይሄ ማቀያ ይሄ ማለት ነው። ይሄ ማለት ነው። ይሄ እንደገና ይሄን ስታዞሩት ይሄ ማለት ነው በመካከል ምን አለ ህግ አለ ማለት ነው የተጋደመ ሎ አለ ማለት ነው ፍጡር ከፈጣሪ የሚለየው ባውንደሪ ድንበር አለው ዝም ብሎ አይገናኝም ይሄ ያሳያል ስለዚህ ጂኦሜትሪው በዚህ መልኩ ነው የሚወጣው የሚፍታታው ለምሳሌ በ መማህፀን ነው ከፅንስ ጋር የሚገናኝ ነው ኮዱም አርባ ነው ያው የሴት እርግዝና ሳምንቱ አርባ ነው አይደል? ይሄ ምን እንለዋለን? በግእዝ ማይ መ ይባላል። እስቲ በሉ ድገሙት። ማይ መ ማለት ውሃ መ ማለት ነው። ምክንያቱም አንደኛ ጽንሱን ተውትና፣ ይሄ ምንድን ነው ክብ ነው አይደለ? ስገለብጡት ውሃ ምንድን ነው? በባህሪ ነው፣ ኢቫፖሬሽን ነው፣ ትነት ነው፣ ውደት ነው። ክቡ ነው። ይሄ መስመር ደግሞ ማዕበል ነው። ውሃ ታይድ አለው፣ ማዕበል አለው። ሁለተኛው ትርጉም ይሄ ላዕላይ ውሃ ይባላል። ሄኖካ ይቶታል ላይ እቺ ደግሞ ይሄ ማስኩሊን ነው፣ ወንዴ ውሃ ነው። እቺ ሴቴ ውሃ ትባላለች፣ ፌሚኒን ናት፣ እንስታ ውሃ ትባላለች። ታቻለች በመካከል አገናኝ አለ። ግን ረቀቅ አድርጋችሁ ስታስቡት ውሃ ምንድን ነው? በኬሚስትሪ ኤች ቱ ኦ ቱ የሃይድሮጅን አተምና ስንት የኦክሲጅን አተም? ፍጠን ፍጠን! ውሃ ሚያደርገው አንድ ኦክሲጅን አተም ስንት ሃይድሮጅን ስንት ሃይድሮጅን? ምን የተከበበበትን ተመልከት። ስንት ክብ አለው? ስንት መስመር አለው? ያቺ ቱ ሃይድሮጅን አተም አንድ ኦክሲጅን አተም ነው የሚሰራ ቦንድ። ይሄ ተመልከት፣ ያው ተመሳሳይ ነው። ሁለት ክብ አለው ሁለት ክብ አለው፣ አንድ መስመር አለው። ሪያሊቲ ነው። ስለዚህ ኬሚካላዊ ቋንቋ ነው ራሱ በራሱ። አሁን እኔ እንግዲህ በዚህ ውስጥ ብዙ ዓመት አልሰለም። ኬሚካላዊ ቋንቋ ተፈጥሮ ጋር ስታወራበት? ተፈጥሮ እራሱ ትረዳሀለች። ያን ነገር ቻይና ሀገር ሄደ ቻይንኛ ካልቻልክ፣ እነሱም አንተ የምታወራውን አይሰሙ። ተፈጥሮም ድምጽ አላት። ያን ድምጽ ካላወጣችሁ አትሰማችሁም ብላችሁ መጮ ነው ትርፉ። ና ወደ አርያምም ስንጮ ምን ብለን መጸለይ፣ ማንኳኳት ደጃፉን እንዳለብን ማወቅ አለብን። አልያዝም ብለን መድረቅ ያ እንዳይሆን መጠንቀቅ፣ የራሳችን ጉዞ ነው። አፍ ፈ፣ ይሄ ፈፈ ወይም አፉ ፈ ይባላል። አያችሁ የተከፈተ ይሄ ደግሞ የተዘጋ ነው። ውስጡ ተዘግቷል። ፈነዋፍ ነው። ሰማኒያ ነው ኮዱ ማለት ነው። ቅርጹ ራሱ ይሄ መቶ የተሰጠው ቀ ነው። ክበቡን ይታያቸዋል። ከራ በፊት ነው። ረ ማለት ራስ ነው። ራስ ነው። ሮዳ ሲባል ራሱ ሮ እንደ ማለት ነው። ረ ማለት ይሄ ግን ቀ ነው። የራስ ቅል ነው። ቅል ነው አሁን እዚህ ጋር ተመልከት፣ ስፓይናል ኮርድ ጀምሮ ያለውን እዚህ ጋር አንድ አይን አለ። ራይት ብሬን፣ ሌፍት ብሬን አለ። ይሄም ክበቡ አለ። ግን ልዩነቱ ምንድን ነው? ሰው ሁለቱን የአእምሮ ክፍሎቹን መጠቀም ከቻለ ወደ ላይ ማየት ይችላል፣ እስከ ጽርሃርያም ላይ ላይ ላይ ላይ ወይም ወደ ታች እስከምን እስከ ቨርፓሮስ ከጥልቁ ድረስ መውጣት ወረድ ይችላል ማለት ነው። ግን መቅጠም ያስፈልግ እንዴት መግጠም አለባቸው የራሳቸው የቤት ስራ ነው ቀግም ግጠመው ይልሃል አይን ነው ረኗ ይበት ወደ ላይ ይልሃል ወደ ታች ይበት ይበት ይላል ጂኦሜትሪ ያ ነው እና ቅርጾቹ ስንል ሁሉም የራሱ ቅርጽ አለ ኮዳ አለው አንዶ ለተወሰነ ለማሳየት ያህል ነው ሌላው እያንዳንዱ ፊደል ድምፅ እነዚህን ባህሪያትን የሚያረጋግጥ ርግብግብታ አበጅቷል ለምሳሌ አበል ውስቲ ድምፅ አለው ከአ ውጭ። ለምሳሌ ቡ ስንል ቡኡ እንላለን። ሉ ስንል ሉኡ ሊ ስንል ሊ እንላለን። አስ አአ ነው። አያቸው አልፋ እግዚአብሔርን ስለሚወክል የሚጨመርበት የለም። አአ ነው። ድርብ ድምፅ የለው። አሁን አሁን እርግብግቧን እስቲ እናያት። እስቲ አብረን አብረን እንበለው። እንደውም እኔ አልደከመኝም። እናንተ ከደከማችሁ አብረን እንበል እስቲ አየራችሁን እስቲ ልለካችሁ እስቲ እኩልን፣ ጀምር አንድ ሁለት ሶስት። አስሙ አርምሞ ነው፣ ዝም ማለት ተፈጥሮ ነው። አሁን ዓለም ተፈጠር ሊፈጠር ነው። አልፋ ብቻ ነው ያለው እግዜሮ ብቻ ነው ያለው፣ አምላክ ነው፣ አ ነው። ቀጥሎ በድንገት ከከንፈር ውስጥ የሚፈነጠር ቦምብ ማለት የብርሃን ፍንዳታ መጣ ማለት፣ ብርሃን ይሁን አለ። ገባችሁ? መጀመሪያ ጊዜ የተናገረው ቃል ምን የሚል ነው? ብርሃን ይሁን አለ። መጽሐፍ ቅዱስ የተጀመረበት የመጀመሪያ ፊደል በ ነው። በመጀመሪያ ወይም በቀዳሚ ወይም በሂብሪው በረሽት ባራ ኤሎሂም ሀሻማይም ኤት ኤት ሀአሬዝ ለ በራሺት ነው። በእኛም በነው በመጀመሪያ ነው፣ ባም ስለዚህ አልና እርግብግቡ በድንገት ተስፈንጥሮ ምን ሆነ ብሎ ወጣ ብርሃን ሆነ ማለት ነው። ከዛ ያ ብርሃን ምን እየሆነ ይሄዳል? እያስገመገመ በአርያም ይሄዳል። ተፈጥሮን እየሰራ ነው፣ እየቀረጸ ነው፣ ዲዛይን ላይ ነው። ከዛ እንደበረ ያቋቋል፣ አንጎድጎድ ማለት ከዛ በድንገት የሚያሳርፍ ይመጣል። ሰማችሁ ለአብርሃም የተሰጠው ፊደል ሀ ነው ድሮ ስሙ አብራም ነበር አብራም ማለት የጥቂቶች አባት ነው እግዜር ምን አደረገ ሀ ጨመረለት አብር ከዚህ በኋላ ስም አብራም ሳይሆን ሀ ጨመረለት አብር ኢምፓወር አደረገው አብርሃም የብዙዎች አባት ሆነ ማለት ነው አያችሁ ፍሪኩዌንሲ ለኩት እናንተ ይህ ስድስተኛውን ሺ ይወክላል ና ይሄ መጨረሻ ያለ ማረፊያ ነው። ስምንተኛ ዳለ። ይህ ራሱ እርግብ ግብታው የራሱ ፍንዳታው ድምፁ ራሱ ይቀዳል፣ ይቆጠራል፣ ይቀመራል፣ ይሰፈራል። ለዚህ ነው ሰፊሮተ ፊደል እንሰፍረዋለን። ልክ በደንብ አድርገን ነው የምንሰፍረው። ይህና ትክክለኛ እርግብ ግብታ መጠን በስያሜ ደረጃ እንየው እስኪ አልፈ አበሉ አልፋቤት እንደሚባለው ማለት ነው። አልፍ አ ነው የምንለው እኛ። እስቲ ስያሜውን ራሱ ተመልከቱ በጣም ነው የሚገርማቸው። አልፍ ራሱ አልፋ እና ኦሜጋ ኔለም ብለዋል። ቀመሩን እንቀምረው በጣም ይገርማቸዋል። ከዛ በፊት ግን እስቲ አልፋ በሉ ምን ተረዳቸው? አፋችሁ ላይ ምን መጣ? አልፋና ኦሜጋ ኔለም ብለዋል። ራሱ ጌታ የፊደላቱ ባለቤት አልፋና ኦሜጋ ስ እስቲ በሉት። ዝም ብላቸው አልፋ በሉት። ምን አፋችሁ ላይ ተሰማችሁ? ቴስታንስ እስቲ አበሉ። አጉሮሮ ላይ ነው ምን ላይ ዳንቃ? ምን ላይ ቦታውን? ተመልከቱት። ጉሮሮ ላይ ነው አንዱ መሃል ላይ ነው አንዱ ጫፍ ላይ ነው። ቀዳማዊ ነው፣ ማዕከላዊ ነው፣ ዳህራዊ ነው ማለት ነው። አያችሁ አ ደረጃውን ጉሮሮ ላይ እንዴት እንዳመጣው ተመልከቱ። ባለቤቱ ራሱ እንጂ አንዱን ከአንዱ ላይ ያወጣ ስትቀምሩ፣ እጀ ደግሞ አ ልፋ ስንት ላይ ነው? ዊሏን እንመልከታት። ለእናንተ ወደኋላ ተመልክተ ዊሏን እና ሰርክላችን አ ስንት ነው? በትሩ ለ ስንት ነው? ሰላሳ ፈ ሰማንያ ሲደመር ሰላሳ ሲደመር አንድ አንድ አንድ አንድ ትሪኒቲ ማለት ነው። ስላሴ ስላሴ። ስንት አንድ ነው? ስትቆጥሩ ስንት አንድ ናቸው? ሶስት አንድ ናቸው አይደል? አንድ አንድ አንድ ደምሩት እስቲ አንድ ሲደመር አንድ ሲደመር ልኩ ሶስት። አንድ ሲባዛ አንድ ሲባዛ አንድና ሶስት ነው ማለት ነው ማለት ነው ፈለገው ገልብጠው። ለምሳሌ ዋን ዋን ዋን፣ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ ብለህ ስትደምረው ቁጥሩን እንዴት እንዴት እንደሚሰነጥቀው ተመልከት። አየህ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ ይልና አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት ይሄን ካልኩሌተር አድርጉ፣ ካልኩሌተራችሁን አውጥታችሁ ከፈለገ። ስለዚህ አንድም ሶስትም ነው አሃዱ ይባላል። ለምሳሌ አ አንድ ላይ ነው ሀ ስምንት ላይ ነው፣ አበገደ አራት ነው። አንድ ሲደመረ ስምንት ሲደመረ አራት ስትከፍሏት አንድና አንድም ሶስትም ሆኑ ታቆታላችሁ የትም ሳትሄዱ። የትም ሳትሄዱ። ከልኩለ ማይል ሞላለን ወጣ ብለን ቢያንስ እንግዲህ እስከንመለስ ትንሽ ጊዜ ይወስዳል።